ሰዎችን በየእለቱ የሚካሄድ ታላቅ ጸሎት ነው። ቤተ ክርስቲያን የመሰራቷ ምእመናን የመሰባሰባችን ነው ዋነኛ ምክንያቱም ስርዓተ ቅዳሴ ነው። የመጨረሻው በምድር ላይ ባለን ቆይታ የመጨረሻውን ቅድስና የምናገኝበትን ምስጢረ ቁርባን የምንፈጽመው በስርዓተ ቅዳሴ ነው። እንግዲህ ስለ ስርዓተ ቅዳሴ መነጋገር የሚያስፈልገው በተለይ ባለንበት ዘመን፣ የመጀመሪያው ነገር አሁን አሁን ስርዓተ ቅዳሴ በአብዛኛው እናቶችና አባቶች የሚሳተፉበት እየሆነ በእድሜ የገፉ በእርግጥ በየትኛውም እድሜ እግዚአብሔር ይጠራል፣ በየትኛውም እድሜ እግዚአብሔር ማገልገል ይገባል። ግን በጉብዝና ወራት ፈጣሪን አስብ ነው የሚለው መጽሐፍ ቅዱስና በአብዛኛው እናቶችና አባቶች የሚሳተፉበት እየሆነ ከበዓላት በስተቀር ማለት ስለመጣ ቅዳሴ ምን መሆኑን በዚህ ሰዓት መወያየት መነጋገር ስለሚያስፈልግ ነው። ሁለተኛ ደግሞ ወጣቱ ወይም ደግሞ በዚህ ትውልድ ያለው ደግሞ ቅዳሴው ከተጋመሰ በኋላ ወይ ሊያልቅ አካባቢ ወደ ቤተ ክርስቲያን ገብቶ ጠበል ጠጥቶ ወይ ተሳልሞ በሰላም ግቡ ሲባል ወደ ቤት መሄድ፣ ካለቀ በኋላ ቅዳሴው መገኘት እየመጣ ነው። ሶስተኛው ነገር ቅዳሴ እየተካሄደ ሌላ ተግባራት ማካሄድ ወይም ደግሞ የግል ጸሎት መጸለይ እንደዚህ እንደዚህ ያሉ ነገሮች ጉባኤ ማካሄድ እንደዚህ እንደዚህ ያሉ ነገሮች መኖራቸው ቅዳሴ ምን መሆኑን ከመዘንጋት ነው የሚመጣው። አንዳንድ ሰው ለምን አታስቀድስም ሲባል ረዘመ ሊል ይችላል። ቅዳሴው በጣም ረዘመ ሊል ይችላል። በመሰረቱ ከቅዳሴ የረዘሙ ብዙ ነገሮችን ሰዎች በትጋት ሲያከናውኑ እናያለን። ለምሳሌ አሁን አንድ የእግር ኳስ ጨዋታ ከመታየቱ በፊት አንድ ቀን ሙሉ ሰው ትኬት ሊቆርጥ የሚውልበት ጊዜ አለ። ፀሐይ እየመታው ዝናብ እየተፈራረቀበት፣ ከዛ በኋላ ደግሞ ጨዋታውን ለማ እንደዚሁ ለጭፈራ ለሌላ ጉዳይ በጣም ሰፊ ሰዓት ወስደን የምንሰጥ ሰዎች መንፈሳዊነት ስለጎደለን እንጂ የቅዳሴ ሰዓት ያን ያህል ረጅም ሆኖ አልነበር። ሌላው ቋንቋ ነው። እርግጥ ነው ቤተክርስቲያን አሁን በቅርቡም እያየን እንዳለ ነው በየ ቋንቋዎቹ ሥርዓተ ቅዳሴው እንዲተረጎም እያደረገች ነው። ለብዙዎች እየደረሰ ነው። ይሄ ቤተክርስቲያን ተልእኮ ነው። ይሄ ይታመናል። ነገር ግን ደግሞ ሥርዓተ ቅዳሴው በግዕዝ እንደ መቀደሱ ደግሞ ግእዝን መማር ደግሞ ከኛ ይጠበቃል። ምክንያቱም ሰዎች ቅዳሴ አይገባንም ይላሉ። ግን በሌላ ቋንቋ በማይገባቸው ቋንቋ ፊልም ሲመለከቱ ሊያመሹ ይችላል። በእንግሊዝኛ ሊሆን ይችላል፣ በሌላ ሀገራት ቋንቋ ሊሆን ይችላል። ተረዱትም አልተረዱትም ማለት ነው። ወይም ደግሞ ሰው ሙሉ በሙሉ ስራ ብሎ በማያውቀው ሀገር በማያውቀው ቋንቋ ለመስራ ለመኖር ሉ ይሄዳል አይደል። ስለዚህ የነፍስ ጉዳይ ነው ካለን ትኩረት ብንሰጠው የምናውቀው ነበር ማለት ነው። እና ይሄ ሁሉ ነገር እንግዲህ ስለ ቅዳሴ ለመነጋገር ምክንያት ነው ማለት ነው ለሁላችን። ቅዳሴን ማን መሰረተው ስንል አምላካችን ኢየሱስ ክርስቶስ ነው። እንግዲህ ቅዳሴ የሚለው ቃል የግእዝ ቃል ነው። ቀደሰ፣ አመሰገነ፣ አከበረ የሚሉ ተመሳሳይ ትርጉም ያላቸው ቃላት ናቸው። ቅዳሴ ሲተረጎም የሚነሱት እንግዲህ ጌታችን በማቴዎስ ወንጌል ምዕራፍ 26 ላይ ሐዋርያቱን በጽርሃ ጽዮን በላይኛው ቤት ሰበሰባቸው። ከዛ በኋላ ህብስቱንም ባረከ፣ አመስግኖም ሰጣቸው ይላል። ቀደሰ የሚለው የግዕዝ ቃል ሲተረጎም ባረከ፣ አመሰገነ፣ አከበረ የሚል ትርጉም ነው ያለ። ስለዚህ አምላካችን ህብስቱን ባረከ፣ አመሰገነ ማለት ቀደሰ ማለት ነው በግዕዝ ሲሆን ስለዚህ ቅዳሴ መስራች ጌታችን መድኃኒታችን ኢየሱስ ክርስቶስ ነው። ከዛ ምን አለ? ይህ ስለ ብዙዎች የኃጢአት ይቅርታ የሚፈሰው ደሜ ነው። ይህ ደግሞ ስለ ብዙዎች የኃጢአት ይቅርታ የሚቆረሰው ሥጋዬ ነው ብሎ እናንተም እንዲሁ አድርጉ ብሎ አምላካችን የመጀመሪያውን ምስጢረ ቁርባን የመሰረተው እሱ ነው። ስለዚህ የቅዳሴ መስራች አምላካችን ኢየሱስ ክርስቶስ ነው። ቀደሰ፣ አመሰገነ፣ ባረከ ነው። ስለዚህ አምላካችን ቀድሷል፣ ባርኳል፣ አመስግኗል ማለት ነው። ከዛ በኋላ ካቀበላቸው በኋላ መዝሙርም ከዘመሩ በኋላ ወደ ደብረ ዘይት ሄዱ ይላል። ስለዚህ ዛሬ አሁን ስጋውን ደግሞ ተቀብለን ወደ ቤታችን አንሄድም። ወዲያው ናኩቶ ለእግዚአብሔርና ሌሎች ብዙ የሚባሉ ከዛም ተያይዘው የሚባሉ ምስጋናዎቹ ሁሉ የሚቀጥሉት ከምስጢረ ቁርባን በኋላ ሐዋርያት ከተቀበሉም በኋላ ወደ ደብረ ዘይት ከመሄዳቸው በፊት መዝሙር ዘመሩ ይላል። ያን መዝሙር በእርግጥ አሁን ላናውቀው እንችላለን። ግን ቤተ ክርስቲያን ሐዋርያዊት ናት። ከትናንት የነበረው ነው እየተቀባበልን የመጣ ነው። ስለዚህ ከአምላካችን የመጀመሪያው ቅዳሴ በኋላ ቅዱሳን ሐዋርያትም ቀጥለዋል። እነ ቅዱስ ጴጥሮስ ሶስት ሺህ ሰው ባሳመኑበት በመጀመሪያው ስብከታቸው የመጀመሪያው ስራቸው እንጀራ መቁረስ ነበር ነው። ይህ እንጀራ ደግሞ የሕይወት እንጀራ የተባለ አምላካችን ኢየሱስ ክርስቶስ ነው። ምስጢረ ቁርባን ነው። በቆሮንቶስ መልእክት ምዕራፍ 11 ደግሞ የመጀመሪያው ላይ ቅዱስ ጳውሎስ እንዴት ስጋውን ደሙን መቀበል እንዳለባቸው፣ ሲቀበሉ ምንምን ማድረግ እንዳለባቸው ዘርዝሮ ከተናገረ በኋላ የቀረውን ስመጣ እደነግጋለሁ ይላል። የቀረውን ነገር ደግሞ እንግዲህ የሚያሳየው አሁን ቤተክርስቲያን ሐዋርያዊት ናት። የቀረውን ሲመጣ የደነገገውን እኛ አለን በቤተክርስቲያናችን ስለዚህ ስርዓተ ቅዳሴ በመጽሐፍ ቅዱስ የመሰረቱ እንግዲህ እነዚህ ጥቅሶች ነው የሚመለከቱት። እዚህ ላይ የምናነሳው ነገር ምንድን ነው? ስርዓተ ቅዳሴን በተመለከተ ሁልጊዜ ቅዳሴ የማህበር ጸሎት ነው የሚል ማብራሪያ ይሰጣል። ተገቢም ነው። ምክንያቱም ለብቻ የሚደረግ አይደለም፣ የማህበር ጸሎት ነው። ግን ቅዳሴ የማህበር ጸሎት ብቻ አይደለም። ምክንያቱም በጽዋ ማህበርም ወይም በቤተክርስቲያንም ወይም በጉባኤትም ላይ በማህበር የምናደርገው ጸሎት አለ። ያ ጸሎት ከቅዳሴ ጋር ሲነጻጸር እኩል ሊሆን አይችልም። ስርዓተ ቅዳሴ የማህበር ጸሎት ነው፣ ግን የማህበር ጸሎት ብቻ አይደለም። ለምንድን ነው? በሌሎች የማህበር ጸሎቶች ላይ ጌታችን መድኃኒታችን ኢየሱስ ክርስቶስ በገባው ቃል መሰረት በመንፈስ ይገኛል፣ በረድኤት ይገኛል። ምንድን ያለው? ሁለት ወይም ሶስት ሆነው ቢሰበሰቡ በመካከላቸው ነው ይገኛሉ። በስርዓተ ቅዳሴ ላይ ግን በመንፈስና በረድኤት ብቻ ሳይሆን በአካል ነው የሚገኘው፣ ከመቤታችን ከቅድስት ድንግል ማርያም በነሳው ስጋ ማለት ነው። ስለዚህ ቅዳሴ ስታስቀድስ በቆምክበት ርቀት የቆምከው ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ አጠገብ ነው ማለት ነው። ስለዚህ ስርዓተ ቅዳሴ አምላካችን ኢየሱስ ክርስቶስ ከመቤታችን በነሳው ስጋና ደም የሚገኝበት ትልቅ ጸሎት ነው። ይህንን የተረዳ ሰው ከቅዳሴ አይቀርም። ከአምላካችን አጠገብ መቆም ነው። መንፈስ ቅዱስ የሚወርድበት ስርዓት ነው። ሰማይ የሚከፈትበት፣ ቅዱሳን መላእክት በታላቅ አክብሮት የሚመለከቱት የሚያዩት ሰማይና ምድር የሚገናኙበት ታላቅ ጸሎት ነው ስለዚህ ስርዓተ ቅዳሴ ከማህበር ጸሎትም በላይ የሆነ ትልቅ ክብር እንዳለው መርሳት የለብንም ሌላው በስርዓተ ቅዳሴ ውስጥ አንድነት አለበት ለምንድን ነው ንሴብሐከ ንዌድሰከ ተሳህለነ እንደዚህ እንደዚህ አይነት ንአምን እናምናለን እናመሰግናሃለን እናወድሰሃለን ይቅር በለን ነው ቅዳሴው በሙሉ ይህ እንግዲህ የሚያሳየው አንድነትን ነው። ፍቅር ነው። አምላካችንም አባታችን ሆይ በሉ እንጂ አባቴ ሆይ በሉ አላለም። ጸሎትም ሲል ይሄ እንግዲህ ኦርቶዶክሳያን አብያተ ክርስቲያናት በሙሉ ጸሎታችን በሙሉ እኛ የሚል ነው። ስለዚህ በስርዓተ ቅዳሴ ውስጥ ይህን እናገኛለን። ሁለተኛው ካህኑ ብቻ አንድ ቦታ አምን አምን አምን ሲል እናገኛለን። አምናለሁ አምናለሁ እሱ እንግዲህ የቤተ ክርስቲያን ወኪል ነው። ቤተ ክርስቲያን አምናለሁ ትላለች። ቤተ ክርስቲያን ወክሎ አምናለሁ ይላል። ሌላው በስርዓተ ቅዳሴ ቅዳሴው ላይ የተገኙት ብቻ አይደለም የሚታሰቡት በስርዓተ ቅዳሴ ደማችን ወደ ታች እስኪወርድ ድረስ ተደፍተን ሰግደን ስለ ሞቱ ወገኖቻችን በሰማይ ስላሉት፣ በምድር ስላሉት፣ በዚህ ቅዳሴ ላይ መገኘት ስላልቻሉ፣ በዱር በገደል ስላሉ፣ በስደት ላይ ስላሉ፣ በጦር ሜዳ ስላሉ፣ በጣም ርእሱ ብዙ ነው። በቅዳሴ ላይ ስለ ወንዙ፣ ስለ ጋራው፣ ስለ ሀገር፣ ስለ መኳንን፣ ስለ ባለስልጣናት፣ ስለ ሁሉም ይጸለያል እና ይሄ ምንድነው እንደሚያሳየው? ፍቅር ነው። አንተ እዚህ እያስቀደስክ ስለ ሌላው መጸለይ እጅግ በጣም ፍቅር ያለበት ነው ስርዓተ ቅዳሴ። ሌላው በቅዳሴ ላይ የሚታሰቡት ብዙዎቻችን እንደሚመስለን በወቅቱ መባ ያስገቡ ሰዎች፣ ለምሳሌ ጧፍ፣ እጣን፣ ዘቢብ ወይም ለቤተ ክርስቲያን የሚያስፈልገው ነገር ያደጉ ሰዎች ይታሰባሉ፣ ስማቸው ይጠራ። ይሁንና ቤተክርስቲያን እነሱን ብቻ ግን አይደለም የምጠራው። እንደዛ ከሆነ ገንዘብ ያለው ሰው ነው ማለት ነው የሚታሰበው ማለት ይሆናል። ነገር ግን ቤተክርስቲያን ሊሰጡ ፈልገው ፍላጎቱ እያላቸው ለመስጠት ግን ገንዘቡ የሌላቸው አቅሙ የሌላቸው ሰዎችን ታስባለች። በጸሎተ መባ ላይ ከሌላቸው ላይ ፈቃዳቸውን ተቀብሎ መንግሥተ ሰማያትን ይሰጥ ዘንድ ትላለች። እንደው የላቸውም ግን ቢኖረኝ ሰጥ ነበር ብለዋል። ቢኖረኝ ሰጥ ነበር ማለታቸውን ብቻ ይዛ ቤተ ክርስቲያን ለነዛ ሰዎች ትጸልያለች። ስለዚህ ሥርዓተ ቅዳሴ እነዚህ ሁሉ ነገሮች ያሉበት ነው። ሌላው በሥርዓተ ቅዳሴ ትልቅ ተአምር ይፈጽማል። ቅዳሴ ራሱ ተአምር ነው። ለምንድን ነው? ለእኛ ለክርስቲያኖች ህብስቱና ወይኑ የአምላክ ስጋ የአምላክ ደም ወደ መሆን ከመለወጡ በላይ ትልቅ ተአምር የለም አይደለም። ስለዚህ አምላካችን ትልቅ ተአምር ይፈጽማል። ይህንን ማያምን ሰው ይኖራል። የእኛ ቤተ ክርስቲያን ምስጢራዊ በሆነ መንገድ ሌሎች እንደሚሉት ትራንስብስታንሴሽን የሚል አለ። እንደሱ አይነት እምነት በእኛ ቤተ ክርስቲያን የለም። ነገር ግን የእኛ ቤተ ክርስቲያን የምታምነው ምስጢራዊ በሆነ መንገድ አምላክ በሚያውቀው በወደደው መንገድ ህብስቱና ወይኑ ወደ ስጋው ወደ ደሙ ይለወጣል። እንዴት አወቃችሁ? ጌታችን የነገረ ምንድን ያለው? ይህ ስጋዬ ነው፣ ይህ ደሜ ነው ነው እንጂ ይህ የስጋዬ ምሳሌ ነው ወይም ይህ እንደ ስጋዬ መታሰቢያ ነው አላለም። እንደ መታሰቢያ አድርጉት ብሏል። ይህን ደግሞ ቅዱስ ጳውሎስ ሲተረጉመው ህማሜንና ሞቴን ታስባላችሁ ብሎ ተርጉሟል። ስለዚህ ይህ ስጋዬ ነው አለ እንጂ ይህ የስጋዬ ምሳሌ ነው አላለም። አምላክ ባወቀ በረቂቅ መንፈሳዊ አምላካዊ ኃይል ህብስቱና ወይኑ ወደ ስጋ ወደሙ ይለወጣል። ስለዚህ ትልቅ ተአምር የሚፈጸምበት ነው። ይህንን የማያመን ሰው ከሐዋርያት ወገን አደለም ወይም የሐዋርያት ልጅ አደለም። የሐዋርያትን እምነት እስቲ ማድነቅ አለብን እዚህ ላይ። ሐዋርያት ጌታችን ይህ ስጋዬ ነው፣ ይህ ደሜ ነው ብሎ ሲነግራቸው፣ እሱ እዛው ቁጭ ብሏል አይደል? ደሙ አልፈሰሰም፣ ስጋው አልተቆረሰም። እሱን እያዩት እዚህ ቁጭ ብሎ ይህ ስጋዬ ነው ሲላቸው፣ እንዲ አንተ እዚ ደለ ያለሁ ብሎ አልተጠራጠሩ። ሲቆርስ ሲፈስስ ሳያዩ ማለት ነው። ስለዚህ ገና ስጋው በመስቀል ላይ ሳይቆረስ ገና ደግሞ በመስቀል ላይ ሳይፈስ ያመኑና የተቀበሉ ሐዋርያት ልጆች ሆነን እኛ ደግሞ ከፈሰሰ ስጋው ከተቆረሰ በኋላ አናምንም ብንል የሐዋርያት ልጆች አያሰኛል። ስለዚህ ስርዓተ ቅዳሴ ረቂቅ ተአምር የሚፈጸምበት ስርዓት ነው። ስርዓተ ቅዳሴ ከሌላው ስርዓት የሚለየው ምንድን ነው? ለምሳሌ ጉባኤ እንማራለን፣ የተለያዩ መንፈሳዊ አገልግሎቶች እናገለግላለን። ከሌሎች አገልግሎቶች የሚለየው በአጠቃላይ የእኛ ቤተ ክርስቲያን ስርዓቷ ሙሉ የስሜት ሕዋሳት የሚቆጣጠር በስርዓተ ቅዳሴ ስትገኝ አንደኛ በአይናችን ስርዓቱ እናያለን። የእኛ ቤተ ክርስቲያን አንድ ቦታ ተቆሞ አደለም የሚቀደሰው ውደት አለ በህዝብ መሀል የሚደረግ ነገር አለ ያ ሁሉ ዝም ብሎ የመጣ አይደለም። የሚዞርበት ሁኔታ የሚዞርበት ሰዓት እያንዳንዱ ትርጉም ያለው አባቶቻችን በተብራራ ሁኔታ የሰሩት ስርዓት ነው እና ያ ስርዓት ሲካሄድ ታያለ። ስለዚህ በአይን እንሳተፋለን ማለት ነው። ሁለተኛው በጆሮችን ደግሞ ዜማውን እንሰማለን። በስርዓተ ቅዳሴ ውስጥ እስከተገኘን ድረስ እናያለን ስርዓቱን በአይናችን፣ ደግሞ በጆሮችን ደግሞ እንሰማለን ዜማው ሶስተኛው በአፍንጫችን ደግሞ ማይጠንቱን እናሸታለን። በምላሳችን የበቃን በለቱ የተዘጋጀን ስጋውና ደግሞ እንቀበላለን። ያ ባይሆን ቅዳሴ ጠበል እንጠጣለን። የቀረን መዳሰስ ነው። በእሱ ደግሞ ወንጌል እንሳለማለን፣ በካህኑ እጅ እንባረካል። ስለዚህ አምስቱንም የስሜት ህዋሳት የሚቆጣጠር ስርአት ነው ስርአተ ቅዳሴ። ሌላው የኢትዮጵያ ኦርቶዶክስ ተዋህዶ ቤተክርስቲያን ቅዳሴ ስለ ክርስቶስ የሚሰብክ ብቻ ሳይሆን የክርስቶስን ህይወት ነው የምታሳየን። በሥርዓተ ቅዳሴው መዋዕለ ስጋዊውን መዋዕለ ስብከቱን ወይም አምላካችን ሰው ሆኖ የተመላለሰበትን ዘመን ነው። በሥርዓተ ቅዳሴው ይህን የሚያሳየን ብዙ ጊዜ በበዓላት ወይም እንደዚህ በበዓለ ሃምሳ አለዚያም ደግሞ በሰንበት ካልሆነ በስተቀር ቤተክርስቲያን የምትቀድሰው ልብ ብለህ ከሆነ ከ ስድስት ሰዓት እስከ ዘጠኝ ሰዓት ባለው ሰዓት፣ ይህ ሰዓት ዝም ብሎ የተመረጠ ሰዓት አይደለም። እንደ መጽሐፍ ቅዱስ ስታዩ ይህ ሰዓት ጌታችን መድኃኒታችን ኢየሱስ ክርስቶስ በመስቀል ላይ የቆየበት ሰዓት ነው። ስለዚህ ስጋውና ደሙን ያፈሰሰበት የቆረሰበት ሰዓት ዘጠኝ ሰዓት ሲሆን እኛ ስጋውን ደሙን የምንቀበልበት ሰዓት ማለት ያ ሰዓት ነፍሱን ከስጋው ምን ያለበን። ስለዚህ ነፍስ የተለየው መለኮት የተዋህደውን ስጋውና ደሙን የምንቀበለው በዛ ሰዓት ነው ማለት። ስለዚህ ሰዓቱ ራሱ የመስቀል ላይ ቆይታ ነው። ሁለተኛው ከቅዳሴው መጀመሪያ እስከ ፍጻሜ ድረስ ባለው ቆይታ ቤተክርስቲያን ከክርስቶስ ልደት እስከ እርገቱ ድረስ ያለውን ትፈጽማለች። ከክርስቶስ ልደት እስካርገጡ እስቲ አሁን ይህን እንደው ለማስታወስ እንሞክር። የመጀመሪያው እንደ ማሳያ እንግዲህ ሥርዓተ ቅዳሴ ሲጀመር የሚነሱት ካህናት ከቤተልሔም ነው አደለ ነው። ከቤተልሔም ህብስቱና ወይኑን ይዘው ቃጭል እየመቱ ዜማ እየተዜመ ከቤተልሔም ወደ ቤተ መቅደስ ይመጣል። እንግዲህ ቤተልሔም መጽሐፍ ቅዱስን እንደሚያሳየን ጌታችን መድኃኒታችን ኢየሱስ ክርስቶስ የተወለደበት ነው። ቤተልሔም የሚለው ትርጉሙ ቤተልሔም የእንጀራ ቤት ነው። በሐዲስ ኪዳን የህይወት እንጀራ አምላካችን ኢየሱስ ክርስቶስ ነው። ስለዚህ ቤተልሔም ክርስቶስ የተወለደባት ናት። ከቤተልሔም ወደ ቤተ መቅደስ የሚያደርገው ጉዞ ማለት ጌታ ተወለደ፣ ከዛ በኋላ ወደ ቀራንዮ፣ ወደ ኢየሩሳሌም፣ ወደ መሰቀል የሚያደርገውን ጉዞ ነው የሚያሳየው ማለት ነው። ያ ዘመን 33 ዓመቱን ነው ማለት ነው። በይዘው የሚመጡት በመሶበ ወርቁ ነው። ያቺ መሶበ ወርቅ የእመቤታችን ምሳሌ ናት። እውነተኛው መና የተገኘባት እመቤታችን ቅድስት ድንግል ማርያም። ስለዚህ ከቤተ ልሔም ወደ ቤተ መቅደስ የሚያደርገው ጉዞ ጌታችን ከልደቱ እስከሚሰቀልበት ያለው ነው። እዚህ ላይ ካህናቱ ህብስቱና ወይኑን ይዘው የሚገቡት በካህናት በር ነው አይደል እንዴ? በዓመት አንድ ጊዜ ግን መግቢያው ይቀየራል። እሱም በዕለተ ሆሣዕና ነው። በዋናው በር ተገብቶ በሕዝብ መካከል ወደ መንጦላይቱ ወይም ወደ መጋረጃው ይቆሙና ዲያቆናቱ በቅብብል በዜማ የሚነጋገሩታለ። በለተ ሆሳና ለምንድን ነው ስትል፣ አምላካችን ኢየሱስ ክርስቶስ ወደ ኢየሩሳሌም ሌላ ቀን እንደ ማንኛውም ሰው ይገባ ነበር። ታጅቦ በልልታ በህዝብ መካከል የገባው መቼ በለተ ሆሳና ነው። ስለዚህ ይህንን ስርዓት ቤተክርስቲያናችን ትፈጽመዋለች። ተቀባብለው መኳንንት ደጆቻችሁን ክፈቱ፣ የክብር ንጉስ ይግባ የሚለውን የቅዱስ ዳዊት መዝሙር በመቀባበል የክብር ንጉስ ማነው? እግዚአብሔር አምላከ ኀያላን ውእቱ ዝንቱ ንጉሠ ስብሐት የኀያላን አምላክ እግዚአብሔር እሱ ነው የክብር ንጉሥ ብለው ሲመልሱ ካህኑ ወደ ቤተ መቅደስ ይገባል ይሰየማል ማለት ስለዚህ እንግዲህ በአጠቃላይ ይሄ ጉዞ የሚያሳየው አምላካችን ከቤተልሔም እስከ መስቀል ያደረገው ነው ከዚህ በኋላ ታቦቱ እንግዲህ የቀራንዮ መንበሩ የቀራንዮ ምሳሌ ነው አምላካችን ኢየሱስ ክርስቶስ የተሰቀለበት ሰዓት ነው ሥርዓተ ቅዳሴው ማለት እንግዲህ በታቦት ላይ በቤተክርስቲያናችን ስርዓት አልፋና ና ኦሜጋ የሚለው የአምላካችን ስም ይጻፋል በዚያ የሚታሰብ ጻድቅ ካለ ያ ጻድቅ ከዛ ውጭ ግን የመቤታችንና የዮሐንስ ስማቸው ወይ ስዕላቸው እንዲጻፍ እንዲቀረጽ ስርዓተ ቤተክርስቲያን ተጽፏል ታዟል ለምንድን ነው ቢባል በመስቀል ላይ የነበሩት ማና ማን ናቸው መቤታችንና ቅዱስ ዮሐንስ ስለዚህ ቀራኒዮ ላይ ነው ማለት ነው ይህ ስርዓት እየተፈጸመ ያለው ስርዓተ ቅዳሴው አህዶ አብ ቅዱስ ተብሎ ይጀመራል ከዚህ በኋላ እስከ ፍጻሜው እያንዳንዱን ይህ እንግዲህ በጣም በሰፊ ማብራሪያ ቤተ ክርስቲያናችን በመጻሕፍትም በትምህርትም ተሰጠው ነው። ግን እኛ መሰረታዊ ነገሮችን ነው የምናየው። ከዚህ በኋላ የሚጸለየው ጸሎት በሙሉ ከመስቀል ላይ ካለው እንግዲህ ለምሳሌ በቅዳሴው መካከል ተዘከረን እግዚኦ በውስተ መንግስትከ እንላለን፣ አቤቱ በመንግስትህ አስበን። እንግዲህ ይሄ ማለት በቀኝ በመስቀል ላይ በቀኝ የነበረው ወንበዴ የተናገረው ነው። እንግዲህ በዚህ ቅዳሴ ያለን ኃጢያተኞች ወንበዴዎች ምህረት የሚያሻን እኛ ስለሆንን በስርዓተ ቅዳሴው ላይ ይህንን የወንበዴውን ንግግር እኛ እንናገራለን። ከዚህ በኋላ አምላክ ባወቀ ሰዓትና ጊዜ ሁኔታ ህብሱና ወይኑ ወደ ስጋ አምላክ ወደ ደም አምላክ ይለወጣል። ይህ ስጋው ደግሞ ሲፈተት በአደባባይ እየታየ አደለም በእኛ ቤተ ክርስቲያንም በመጋረጃ ተጋርዶ ነው። ለምንድን ነው? ጌታችን ስጋውን ደሙን በቆረሰ ባፈሰሰበት በእለተ አርብ ትልቅ መጋረጃ ተገርዷል። ይህ መጋረጃ ፀሐይ ጨልማለች፣ ጨረቃ ደም መስላለች፣ ከዋክብት ረግፈ ስለዚህ የአምላካችንን እርቃኑን አናይም ብለው ስለሆነ ን በመዘከር ቤተ ክርስቲያናችን በዚህ መሰረት ስጋው ደሙን በስውር ትፈትታለች። ከዚህ በኋላ የምንቀበልበት ሰዓት ደረሰ ማለት ነው። ይህ ሰዓት ድርገት ይባል ድርገት ማለት አንድ መሆን ነው። ደርግ አንድነት ማለት እንደሆነ ደርገ እንዳደረገ ነው። ድርገት አንድ መሆን ነው። ይህ አንደኛ፣ ካህናቱም ዲያቆናቱም በሙሉ ወርደው ከምእመናን ጋር ሆነው በጋራ የሚፈጽሙት ስራ ስለሆነ። ሁለተኛ ደግሞ ጌታችን ምን አለ? ስጋዬን የሚበላ ደሜን የሚጠጣ እኔ በእርሱ እኖራለሁ፣ እርሱም በእኔ እኖራለሁ። ስለዚህ እኛና ክርስቶስ አንድ የምንሆንበት ነው፣ ይድርገት ማለት ይህን ጊዜ ምእመናን ስጋውን ደግሞ እንቀበላለን በታላቅ ፍርሃትና ጥንቃቄ። ከዚህ በኋላ አባቶቻችን ካቀበሉን በኋላ ወደ ቤተ መቅደስ ይመለሳል። ይህ ደግሞ እርገት ይባላል። ይህን ጊዜ መጋረጃውም ይላል ይዘጋል። ታስታውሱ ከሆነ እንግዲህ በቅዳሴ ማን ነው በመጽሐፍ ቅዱስ ጌታችን መድኃኒታችን ኢየሱስ ክርስቶስ ሲያርግ ደመናም ሰውራ ተቀበለችው ይላል አደለ? ስለዚህ መጋረጃው ተዘጋ አሁን ጌታ አድረገ ማለት ነው። ይህን ጊዜ ሁለት መላእክት መጡና ለሐዋርያት ምን አሏቸው? እናንተ የይሁዳ ሰዎች ወይ ስለምን ቆማችኋል? እንዲህ ያያችሁት ሲሄድ ያያችሁት ክርስቶስ እንዲሁ ተመልሶም ይላል ይመጣል። ስለዚህ አሁን ግቡ በሰላም ጉ ወደ ቤታቸው አሏቸው። ስለዚህ አሁን ከቅዳሴው በኋላ ዲያቆኑና ሰራዩ ካህን እና ሰራዩ ዲያቆን ይመጡና ያሰናብቱናል። በሰላም ግቡ ወደ ቤታችሁ ይሉናል። ሰርሆት ሕዝብ ይሆናል ማለት ነው። ይሄ እንግዲህ በመላእክቱ ስርዓት ነው። እንግዲህ ከቤተልሔም ተነስተን እስከ እርገት ደረሰን። ስርዓተ ቅዳሴ በዚህ መልኩ ነው የሚታየው። ክርስቲያን ንጹህ የሆነ ቢኖር ከስጋው ከደሙ ይቀበል እንድትል እንግዲህ የቤተክርስቲያን አባቶች ቀደምት አባቶች ሐዋርያት ደግሞ የሰጧት መሰረታል። እኚህ ካህን የሚናገሩት ንጹህ የሆነ ቢኖር ከስጋው ከደሙ ይቀበል ባይቀበል በዘላለም እሳት እንዳይቃጠል ነው የሚሉት። በሐዋርያው ቅዱስ ጳውሎስ በቆሮንቶስ ምዕራፍ 11 ግን የሰማዩን ብቻ ሳይሆን የምድርም ጨምሮ ተናግሯል። ይህን የጌታ ስጋና ደም ይላል ሳይገባው የሚቀበል ቢኖር የጌታ ስጋ እና ደም እዳ አለበት። እንግዲህ ስናነጻጽረው የትኛው እንደሚከብድ እንግዲህ እንድንመለከት ነው። የጌታ ስጋ እና ደም እዳለበት። ልብ አድርገህ እንግዲህ የጌታ ስጋ እና ደም እዳ ማለት ሰው የገንዘብ እዳ ቢኖርበት ይከፍላል፣ ሌላም ነገር ቢኖር። ስጋው ደሙ ግን ከየት አምጥቶ ነው የሚከፍለው? የጌታ ስጋ እና የስጋው የደሙ ቁራሽ ከሰማይ እና ከምድር በላይ ነው ዋጋው። ስለዚህ ለእግዚአብሔር እግዚአብሔርን ልትከፍለው አትችል። ምን አለ የጌታ ስጋ እና ደም እዳለበት። ነገር ግን ሰው መጀመሪያ ራሱን ይፈትን ከዛ ከስጋው ከደሙ ይቀበል ይልና በዚህ ምክንያት ይላል የደከሙ የታመሙ ሰዎች አሉ። የደከሙ ማለት የጀመሩትን የማይጨርሱ ተቅበዝባዥ የሆኑ ሰዎች አሉ። ሳይዘጋጁ የተቀበሉ የታመሙም አሉ። ደግሞ ደዌ የስጋ ሕመም ማለት ነው። አያሌዎችም አንቀላፍተዋል የሞቱም አሉ ይልና መጨረሻ ላይ ነገር ግን በሚፈረድብን ጊዜ በእለተ ምጽአት ማለት ከዓለም ጋር እንዳንኮነን ነው። አሁንም እነግራችሁ ራሳችሁም ፈትኗል። አሁን ቅዱስ ጳውሎስ የኩነኔውን ነገር መቼ ነው ያመጣው? መጨረሻ ላይ። ከዛ በፊት በምድርም እያላችሁ እንዲህ እንዲህ ያለው ብሎ ተና። አሁን የእኛ ካህናት እንዳትታመሙ እንደዚህ እንደዚህ ብለው የምድሩንም አልጨመሩም። በቃ ኩነኔውን ነው ኩነኔው ደግሞ በመጽሐፍ ቅዱስ የተቀመጠ ነገር። ስለዚህ ሁለተኛው ነገር የክርስቶስ ስጋ እንደ መድኃኒት ነው አደለ? መድኃኒት ነው። ኃጢአት በሽታ ነው። እንደ መጽሐፍ ቅዱስ መድኃኒት ክርስቶስ ነው። የሚሰጡን ህክምና ካህናት እንደ ሐኪሞች ናቸው የሚሰጡን ህክምና ደግሞ ንስሀ ነው። የሚሰጡ መድኃኒት ስጋው ደሙ ነው። ሐኪም ቤቷ ደግሞ ቤተክርስቲያን ና ቅዱስ ዮሐንስ አፈወርቅ ቤተክርስቲያን ሐኪም ቤት ናት እንጂ ፍርድ ቤት አደለችም ብሎ ለፍርድ ሳይሆን ለህክምና ነው የሚሰጠን ቀኖና የሚሰጠን ስግደትም ቅጣት ሳይሆን ሜዲኬሽን ነው የሚሰጠን፣ እንዲሻለን ነው ከኃጢአት እንድንላቀ። ስለዚህ ስጋው ደሙ መድኃኒት ከሆነ የትኛው ሐኪም ነው መድኃኒት እንደፈለከ አድርገ ዋጥ ብሎ የሚሰጠው? አሁን ሐኪም ቤት ስንሄድ መድኃኒት ከመስጠታቸው በፊት ይህንን መድኃኒት ይህን እንዳትበላ ይህን እንዳጠጣ ይህን ተጠንቀቅ ይላሉ። አለ እንደ ለምንድን ነው እንዳንጎዳ ነው። አላግባብ ወስድ ነው። እንዳንሞትበት ነው። ስለዚህ ካህናት ሐኪሞች ከሆኑ የክርስቶስ ሥጋና ደም መድኃኒት ነው ብሎ ያመነ ሰው ዝም ብሎ እንዲሰጠው መጠበቅ የለበትም። ያሳስቡናል። ቤተ ክርስቲያን ዛሬ ታሳስበናለች፣ ነገ ግን አምላካችን ቢፈርድብን አሜን ብላን የምትቀበለው ከእሱ አንጻር ናታ የእሱ አካል ናት ቤተ ክርስቲያን። ስለዚህ ዛሬ ከዓለም ጋር እንዳንኮነን ምገሰጻችሁ እንዳለው ቅዱስ ጳውሎስ ስለዚህ መድኃኒት ነው ስትቀበሉ ተጠንቅቃችሁ ብላ ቤተክርስቲያን መናገሯ ምንም ጥፋት የለውም። ከደሙ ንጹህ ነኝ ለምን አሉ ከሆነ ደግሞ ከደሙ ንጹህ ነኝ ጲላጦስ ብቻ እኮ አይደለ ቅዱስ ጳውሎስም ብሏል። ሐዋርያ ስራ ላይ ያስተማራቸው ሰዎች አልሰማ ሲሉት እኔ ከደማችሁ ንጹህ ነኝ ካሁን በኋላ አላስተምርም ብሎ ተነስቶ ሲሄድ መንፈስ ቅዱስ ተገልጦ ገና በዚህ ከተማ ብዙ ሚቀረኝ አለ ህዝብ ስለዚህ ተመልስ አስተምራለሁ ይላል። ከደሙ ንጹህ ነኝ እኮ የጲላጦስ ብቻ ሳይሆን የሐዋርያትም አነጋገር። ስለዚህ በዚህ መሰረት ነው ሁለተኛው ነገር እንግዲህ ይሄ ሲባል ደግሞ ስጋውን ደሙን ለመቀበል እያሸሸችን አይደለም፣ ተዘጋጁ እያለችን ነው። ቢያንስ ሰው የሚችለው እንዲዘጋጅ ነው እንጂ በምንም ተአምር ሰው ለስጋው ደሙ ብቁ ሊሆን አይችልም፣ ለንጹሐ ባሕርይ አምላክ ብቁ ሊሆን አይችልም። እመቤታችን ናት ነጽታ የተገኘች እሱን ለመቀበል ማለት ነው። ለዚህ ነው ቅዱስ ባስልዮስን በጸሎቱ አንቺ እሱን ስትቀበይ የነበረሽን ንጽህና ቅድስና ለእኔ አድርጊው ብሎ እስከ መጸለይ ደርሰው ውዳሴ አምላክ በምንለው ጸሎት ነው። ስለዚህ ሥርዓተ ቅዳሴ ላይ ስጋው ደግሞ በዚህ መልኩ ይሰጣል። ሌላው ነጥብ አንዳንድ ሰው ስጋውን ደሙን ከመቀበል ይሸሻል። ይህንንም ደግሞ ምክንያት አድርጎ የሚያቀርበው ከአክብሮት ነው። ነገር ግን አምላካችን ኢየሱስ ክርስቶስ ስጋውን ደሙን የሰጠን የሰማይ አምላክ ግብዣ ነው። አሁን አንድ ንጉስ ጠርቶ እንካሄን ብላ ብሎ ሊሰጥህ ሲል እምቢ ብለህ ብትወጣ አክብሮት አይደል? ስለዚህ ይህንን ስጋዬ ደሙን ብሉ ጠጡ ብሎ የሰጠውን አምላካዊ ጥሪ መግፋት የለብንም። ቤተክርስቲያን ሁሌ ነው የምትቀድሰው። ፀሐይ መቼስ የሚሞቅ የለም ብላ አትወጥ መውጣት አትተው ማለት ብንሞቅም ባንሞቅም። ስለዚህ ቤተክርስቲያን ፀሐይ የተባለ ክርስቶስን ስጋውና ደሙን በየለቱ ነው የምትፈትተው የማናገኝበት ጊዜ እስኪመጣ ድረስ እስኪያበቃ ድረስ። ስለዚህ ይህን መድኃኒት አለመቀበል አደለም አክብሮት። ግን ብቁ ነኝ ማለት ደግሞ አይገባም። ምክንያቱም ብቁ ነኝ ካልክ ብቁ አደለህም በሃይማኖት ብቁ ነኝ ማለት ራሱ ብቃትን አያሳይም። እንደውም ቅዱስ ጳውሎስ የበቃን እንደሆን ወይ እንዳልሆን ለማሰብ ራሱ የበቃን አይደለም ይላል። ነኝ አደለውም ብቁ ነኝ ብለን ለማሰብ ሌላው እዚህ ላይ እንደው የመጨረሻ ማሳያም የሆነን በምድር ላይ ከሴቶች ከተወለዱት ሁሉ ቅዱስ ሰው ማን ነው? ከሴቶች ከተወለዱት መጥምቅ ዮሐንስ ነው ይላል ጌታ። አይደለም ከሴቶች ከተወለዱት ሁሉ መጥምቅ ዮሐንስንም ያህል አልተነሳም አለ ጌታ። እንዴ ምን ነው? ከመሬታችን ይበልጣሉ? አይበልጥም። እሱማ ሰግዶ አይተናል አይደል? እንዴ በማህጸን እያለ ። ስለዚህ ከእሷ በታች ነው። ጨረቃም ከግሮቿ በታች ያላት ይላል ራእይ፣ ራእየ ዮሐንስ። ጨረቃ የተባለ ዮሐንስ መጥምቅ ነው። በጨለማው ብሉይ ኪዳን ያበራልን፣ ፀሐይ ክርስቶስ ሲመጣ ጨረቃ አታስፈልግም ብሎ እርሱ ሊልቅ፣ እኔ ላንስ ይገባል ያለ ዮሐንስ። ስለዚህ ዮሐንስ ከሴቶች ሁሉ ከተወለዱ ንጹሕ ነው፣ ባህታዊ ነው፣ ቅዱስ ነው። ምን አለ እሱ ስለ ክርስቶስ ሲናገር ጫማውን ምልልም አይገባኝ ልፈት እንደውም ሶስት ወንጌላት ላይ ሄደን ስናየው አነጋገሩ ይለያያል አንደኛው በአንደኛው ወንጌል ምን ይላል የእግሩን ጫማ ልሸከም የማይገባኝ ይላል ሁለተኛው ላይ ልፈታ የማይገባኝ ይላል ሶስተኛው ላይ ደግሞ ተጎንብሼ የምትልቃላለች ተጎንብሼ እንግዲህ የዮሐንስን ትትና ተከፋፍለው ነው የጻፉት ወንጌላውያን ልቡን አይተው እንጂ አንተ የአንድን ሰው ጫማ ለመሸከም መጀመሪያ ምን ማድረግ ያስፈልጋል ማጎንበስ መፍታት ያስፈል ለመፍታት ደግሞ ማጎንበስ ያስፈልጋል። ስለዚህ ዮሐንስ ጫማውን ለመሸከም ለመሸከም ብቻ ሳይሆን ለመፍታት ለመፍታት ብቻ ሳይሆን ለመፍታትም ማጎንበስ አይገባኝም ብሏል ዮሐንስ። ቅዱስ ዮሐንስ ነው ይሄን ያለው። እንግዲህ ልባር ቅዱስ ዮሐንስ ከሴቶች ከተወለዱት ሁሉ ንጹሕ የሆነው ዮሐንስ የክርስቶስን ጫማ ለመንካት የማይገባው ከሆነ እኛ ስጋውን ደሙን ለመቀበል እንዴት ይገባናል? ይሄ የማይታሰብ ነገር ነው። ምንም እንደ ዮሐንስ ንጹሕ ብንሆን እንኳን እንኳን ለስጋው ለደሙ ለጫማው አንበቃ ለጫማው ራሱ ማለት ስለዚህ በዚህ ትህትና ሆነን ማስቀደስ መቁረብ ይገባል ሁልጊዜም ይሄ ህይወታችን ነው መሞታችን አይቀርም እኮ አጭር ጊዜ ነው የምንኖረው እዚህ ምድር ላይ አደለ እንደ ስለዚህ ለዛኛው ህይወት ሁልጊዜ መጀመር አለብን የሰማዩን ኑሮ ክርስቲያን እንደዛ ነው ካሁኑ ስጋውን ደሞ በዛ ላይ ስጋው ደግሞ መቀበል እኮ ለመጽደቅ ለሰማይ ብቻ አይደለም የሚጠቅም በምድርም እያለን ረድኤት እግዚአብሔር ያስፈልገናል አይደል እግዚአብሔር ከኛ ጋር ከሆነ ማን ይቃወመናል ነው አምላካችን ደግሞ ስጋዬን የሚበላ ደሜን የሚጠጣ እኔ በእርሱ እኖራለሁ፣ እርሱ በእኔ ይኖራል ብሏል። ስለዚህ ከእኛ ጋር እንዲሆን እግዚአብሔር መቀበል አለብን። ስጋውን ደግሞ አስቀድሶ መቁረብ ሐዋርያትን መምሰል ነው። ቆርቦ በሰላም ግቡ ሳይባል መውጣት ይሁዳን መምሰል ነው። በአንጻሩ ደግሞ አስቀድሶ እንደ ለዛሬ ብቁ አይደለሁም ብሎ ደግሞ ግን በቅዳሴ ውስጥ ከመጨረሻው መገኘት ደግሞ ያ የመቶ አለቃ ምንድን ያለው ጌታ ሆይ ከቤቴ ጣራ በታች ልትገባ አይገባኝም ያለው ሰው ምሳሌ መሆን ነው። ስለዚህ እንግዲህ ቅዳሴን ተግተን ማስቀደስ ይገባል። እግዚአብሔር ቢፈቅድ ደግሞ በሰማይ እናስቀድሳለን ብለን ነው ተስፋችን። እግዚአብሔር ለዛ ያብቃን ሁላችን